አይሁድም ይፈስ ይባስካቸው በዓል ቀርቦ ነበርና ጌታ ኢየሱስ ወደ ኢየሩሳሌም ወጣ። በምኩራብም ላሞን በቡን ርግቦን የሚሸጡትን የሚገዙትን አገኘ። ለዋጮችንም ተቀምጠው ከገመድ የተሰራ አለንጋ አበጀ። በቡንም ላሞንም ሁሉንም ከምኩራብ አስወጣ። የለዋጮችንም ወርቅ በተነ መደርደሪያቸውንም አፈረሰ፣ የርግብ ሻጮችንም ወንበር ገለበጠ። ርግብ ሻጮችም ይህን ከዚህ አውጡ፣ ወዲያ በሉ፣ የአባቴ ቤት የገበያ ቤት አታደርጉት አላቸው። ደቀ መዛሙርቱም የቤት ጥናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህን የምታደርግ ምን ተርን ምክንያት ጌታ ኢየሱስም ይህ ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በአርባ ስድስት ዓመት ተሠራ፣ አንተስ ወዶ በሦስተኞች በሦስት ቀኖች ውስጥ ታነሳዋለህ አሉት። እርሱ ግን ቤት ስለተባለ ተባለ ስለ ሥጋው ነገራቸው ከቦታም በተነሳም ጊዜ ደቀ መዛሙርቱ ስለዚህ እንደነገራቸው አሰሩ መጽሐፍ በመጽሐፍት ቃል ጌታ ኢየሱስ በነገራቸው ነገር አመኑ። ጌታ ኢየሱስን በበዓለ ፋሲካ በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ታምራት ባዩ ጊዜ አመኑበት። እርሱ ጌታ ግን አያምናቸውን ነበር ሁሉን እያንዳንዱን ያውቃልና፣ የሰውን ስራ ሊነግሩት አይሻ ሰውን እርሱ ራሱ ያውቃልና ወን ያመነ የዘላርው